የሱስን ገለና ሉ የለም ደ ይሁዶ አይደለም። ክርስቲያኖቹ ደግሞ ተገሎብናል ብሎ አምነዋል። አላመኑ አምነዋል አይደለም፣ እኛን እንጂ አልተገደለም የምንለው ሙስሊሞች። የሁዶቹ ገለነዋል ብለዋል፣ ክርስቲያኖቹ ደግሞ ተገሎብናል ብለዋል። የዛን ጊዜ እስልምና የለም፣ አልመጣም፣ እስልምና የለም፣ ነቢዩ አልተወለዱ ሲል ሲል ነቢዩ መጡ። ነቢዩ የመጡ ጊዜ ሻምን ያዙት። ሻምን የተቆጣጠሩ ጊዜ አሁን እዛ የነበረው ህዝብ ግማሹ እስልምናን ተቀበለ። የሁድ የነበረውም ክርስቲያን የነበረውም እስልምና የተቀበላ አለ። እስልምናውን የተቀበሉት ሙስሊም ተባሉ። ደግሞ ሳይቀበሉ የሁድነታቸውን ይዘው የተቀመጡ አሉ፣ ክርስትነታቸውን ይዘው የተቀመጡ አሉ። የእስልምና እምነት ተከታዮች መሐመድን የሚወዱት ለምን ይመስላቸው? ይህን ቪዲዮ እስከ መጨረሻው ከተከታተላችሁ ሀሳቡ ግልጽ ይሆንላችሁ በመጀመሪያ በእስልምና አስተምህሮ መሰረት አላህ ራሱን የገለጸው በአራት መንገድ ነው እንደ እስልምና አስተምህሮ አላህ ራሱን የገለጸው በአራት መንገድ ነው አንደኛ እኔ በማለት ሁለተኛ አንተ በማለት ሶስተኛ እሱ በማለት አራተኛ እኛ በማለት እነዚህን አራቶችንም በቁርአን ተጽፈው ታገኛቸዋላችሁ። ወይም ቁርአኑ ስታገላብጡ እነዚህ አራቶችን በቅደም ተከተል ማለት በእያንዳንዱ ክፍል ታገኛችኋላችሁ እና እንደ እስልምና እምነት እነዚህ አራቶችንም የተናገራቸው አላህ ነው ነው ተብለን ይታመናል። ለምን ተብለው ሲጠየቁ እኛን ለማስረዳት የመጣበት መንገድ ነው፣ ራሱን የገለጸበት መንገድ ነው ይላሉ። ለእያንዳንዱ በቅደም ተከተል ማብራሪያ የሚሰጡ አንዳንድ የእስልምና መምህራን አሉ። ለምሳሌ እኔ ያለውን አላህ እኔ ያለው አንድ ስለሆነ ስለማይወልድ እና ስለማይወለድ ምሳሌም ስለሌለው ነው ይላሉ። ስለዚህ ለመሐመድ ወይም ለኛ ሲያስረዳ እኔ ብሎ ነው ያስረዳን ይላሉ። ጥሩ፣ ይሄም ቁራኑ ስለሚደግፈው በሱራ 20 14 ላይ እኔ አላህ እኔ ነኝ ያለኔ አምላክ የለም ይላል። እኔ አላህ እኔ ነኝ። አላህ የሚለውን ቃል አነስታችሁ ትክክለኛውን ቃል ብታስገቡበት ክርስቲያኖች ምን ላይ እንደሚገኝ ይገባችኋል። ይሄ ቃል ማለት ነው ብቻ ወደ ዋና ሀሳቡ ሄድና እኔ እኔ ነኝ ብሎ ሲገልጽ እኔ በማለት አንድ አካል መሆኑን ይናገራል። ትክክል ነው። አንድ አካል እኔ ነኝ ነው ብሎ መግለጽ ያለበት ስለዚህ፣ ምንም ችግር የለበትም ማለት ነው። ወደ ሁለተኛው እኔ ያለውን ጥሩ ነው ብላችሁ ብታልፈው፣ ሁለተኛው ውስጥ አንተ ያለበት ምክንያት ለምንድን ነው? እንግዲህ አሁን አንድ ክርስቲያን ወይም ደግሞ አንድ እስላም ቁርአኑን ለማንበብ በሚያገላበጥበት ጊዜ በአንድ ቦታ እኔ እንደዚህ እላለሁ ይላል፣ በሌላም ደግሞ አንተ እንደዚህ ነው ሲናገር አንተ ያለው መሐመድ ወይም ደግሞ ካሊድ እኔ ያለው ደግሞ እገሌ ብሎ ማሰብ የለበትም። ምክንያቱም እኔም አንተም ያለው አንድ አላህ ነው። እንደ ስም እናስተምር። ስለዚህ አንተ ያለው ለምንድን ነው እኔ ብሎ የለው ወይ ብላችሁ ጠይቋቸው። አንተ ብሎ የተናገረውም ይላሉ። አላህን ጸሎት በምንጠይቅበት ጊዜ ከእሱ ጋር በምነጋገርበት ጊዜ አንተ ብለን እንድንጠራው ነው። በቃ ከዚህ ውጭ ምን ፍጭ የለውም። እኛ አንተ ብለን እንድንጠራው ሲያስተምረን ነው ይላሉ። ባይልስ ማን ነው የምትሉት? ማን ትሉት ነበር? አላህ እኔ ብሎ ራሱን አንተ በሉኝ ብሎ ባይናገር ኑሮስ እኔ እስካለ ድረስ ማን ልትሉት ነበር? ማን ይባል ነበር? እኔ ብሎ የገለጸን አካል እኔ ብለን እንናገራለን እንዴ እኔ ብላችሁ እንደገና አትጠይቁት ነው። እኔ ላላ አካል እኮ ሁለተኛ መደብ ላይ ያለ ሰው ወይም ሁለተኛ መደብ ነጠላ ቁጥር ላይ ያለ ሰው አንተ ብሎ ነው የሚናገረው። እንግዲህ እንት የለው እኮ አማርኛ የለው። ስለዚህ ይሄ ለምን አስፈለገ? ይሄ ትክክል አይደለም። አንደኛ መደብ፣ ሁለተኛ መደብ፣ ሶስተኛ መደብ አላ የአማርኛ ተውላጠ ስሞች እኮ ናቸው ስለዚህ አንደኛ መደብ ላይ ያለው ሰው እኔ አለ። ሁለተኛ መደብ ሰው ያለው ደግሞ እኔ ላለው አካል አንተ ይለዋል። ልክ ነው፣ ግን አላህ ይህን ማለቱ ግን ለምንድን ነው? ትክክለኛ ፍጪ እየሰጣችሁት አይደለም። ስለዚህ አላህ ወይም ደግሞ ቁርአን ላይ የተጻፈው ሀሳብ ያላህ አይደለም ወደ ማለት ትክክለኛው ወደ ትክክለኛው መንገድ ያስኬደናል። ለምሳሌ ይህን እራሱ ቁርአኑ ይደግፋል አይደል ይህንም ሲደግፈው እኮ ቁርኣኑ በሱራ 286 ላይ አንተ ሁሉን ቻይነህና ይላል። ዋቢያችን አንተ ነህና ይላል። ግን አሁንም ክርስቲያን ሆነ ወይም የሆነ ስላም እንዲያው መረጃ ለሰብስብ እስኪ ልይ ምን ለማ ይላል ብሎ እንኳን የሚያገላብጥ አንተ እያለ ሲናገር ቢያይ ይህን እኮ የተናገረው ወይ መሐመድ ነው የሚል ወይ ካሌድ ነው ብሎ የሚያስብ ግን አይደለም። አሁንም አንተ እያለ የሚናገር አለ። ምን አይነት የአማርኛ ሰዋስ ን እ እሺ ይሁን እኔ ላለ አካል አንተ ነው የምንለው፣ ጥሩሽ እናውቅ ነበር፣ መረዳት ይቻል ነበር። ሰው አይምሮ አለው፣ ሕፃን አይምሮ አይደለም። አንተ እሱ፣ እነሱ፣ እናንተ የሚሉትም የግድ ቅዳ ክትሎች ማስተማር አይጠበቅበትም ነበር። ይሄ ከፈጣሪ የሚጠበቅ አልነበረም። እሺ ይሁን ብላችሁ ብታልፉና ወደ ሶስተኛው መድን ብትሄዱ እሱ የሚለውስ ለምንድን ነው እኔ አለ መልካም አንተ አለ እሺ መልካም ብለን አለን እሱ ስለምን አስፈለገ ብላችሁ አሁን ብጠይቋቸው የሰጧቸው መብራሪያ አሁንም ትምህርት በምንሰጥበት ጊዜ እሱ እያለ እንድናስተምር ነው ይላል እኔ ያለን አካል አንተ የሚባለን አካል ለሶስተኛ ወገን በምናስተምርበት ጊዜ ወይም ለሁለተኛ ወገን በምናስተምርበት ጊዜ እሱ ብለን ነው የምንናገረው እንጂ ታዲያ ሌላ ምን ብለን ልንናገር ይኖረናል። ይሄም ከሚሰጡት ማብራሪያ ጋር ትክክል አይደለም። ይሄንም ራሱ ቁርአኑ ግልጽ ይናገራል። ከእርሱ ሌላ አምላክ የለም ይላል። ለምሳሌ ሱራ አስራ ሦስት ሰላሳ ላይ ከእርሱ ሌላ አምላክ የለም። ግን ከእርሱ ሌላ አምላክ የለም የሚል ራሱ ማን ነው? በእስልምና ዝምሮ እርሱ አላህ እራሱ አላህ። እሺ ይሁን ምናልባት መሐመድ እንደዚህ ላስተምር ላይ ለማለት ፈልጎ ነው ሊሉ ይችላሉ። ይሁን ወደ ዋናው ሀሳብ ደግሞ እንደ አራተኛው ደረጃ አራተኛው። እሺ ያን ሁሉ ይሁን ብላ የምትቀበሏቸው ይህም የሆነሽ ለምንድን ነው? አላህ አኔ ነኝ ያለ አካል እኛ ያለበት ምክንያት ለምንድን ነው? እኛ የብዙ ነው፣ እኔ አንድ ነው። ለምን እኛ አለ ብትሏቸው የሰጧችሁ ማብራሪያ አሁን ፈጽሞ ሆኖ የሰማይና ምድር ያህል ነው፣ አይገናኝም። ምንድነው የሚ እኛ የሚለው ቃል በአረበኛ ሁለት አይነት ትርጉም አለ። ምን አንደኛ፣ የክብርን ያመለክታል። ክብርን ያመለክታል ማለት ለምሳሌ አንድ ንጉስ ራሱን በሚገልጽበት ጊዜ እኛ ይህን አደረግን ይላል። በየትኛው መጽሐፍ ነው? በየትኛው ክፍለ ዘመን ነው? አንድ ንጉስ አንድ ሳለ እኛ ብሎ እራሱን የሚገልጸው እኔ በማለት ፈንታ እኛ የሚል ንጉስ ማነው? በባቢሎን ነው? በግብጻውያን ነው? በአሶራውያን ነው? በሮማውያን ነው? በየትኛው ነው? እኔ በማለት ፈንታ እኛ ያለ ንጉስ ይታል ሌላው አንዱ ይሄ ሁለተኛው ደግሞ እኛ፣ አንደኛው ለክብር ነው ያሉት ይሄ ነው። ሌላው ደግሞ እንደገና ራስን ለማክበር፣ ራስን ለማክበር ለምሳሌ አንድ ሰው እንዴት ነህ ብለው በሚጠይቁት ጊዜ አለን ይላል። ለምን አለን ይላል? አለን የሚለው እኮ አንድ ነው። ሰው ግን አለን ይላል። ስለዚህ እኛም እንደያም እንደዛ ለማለት ነው ብሎ ከምንም ከማይመስል ትክክል ካልሆነ ቋንቋ ጋር ያገናኙታል። ይህም ሀሳብ ቢሆን ልክ አይደለም። ሰውየው አንድ ከሆነ አለው እንጂ አለን የለም። ይህም ልክ አይደለም። እንደ አጠቃላይ ቪዲዮ፣ ረጅም ቪዲዮ ስለማያሰራኝ ነው። እነዚህ የተሰጡት ሀሳቦች ሁሉ ቁርአንን ስታገላብጡ ታገኟቸዋላችሁ አድራሻቸው ወይም ደግሞ ትክክለኛ ትርጉማቸውን ግን በጭራሽ ቁራኑ ራሱ አይነግሯቸውም።